ንጉሱ ማን ነው? ወይ ነብይ ነው ወይስ ነቢይ አይደለም? ነብዩ አላቸው እያለ ነው። ይህ ንጉስ በእናንተ መካከል ለመመረጡ ይላችኋል ንጉሱ ከመካከላቸው የሆነ አንድ ንጉስ ብቻ እንጂ ነብይ መሆኑ አልተገለጽም። ያ ነገር ግን በዚያን ጊዜ እኮ ነብዩ አላቸው የሚለው በኋላ በኩል ነብዩ አላቸው የሚለው ነብዩ ማን ነው? ነብዩ ማን ነው? ነብዩ በቁርአን ላይ ስሙ አልተገለጽም። ስማቸው አልተገለጹም። በርካታ ነብያቶች አሉ። ነገር ግን ሙፈሲሮች እንደሚሉት ነቢዩ ሳሙኤል የሚባል ነው ይላሉ። ይህ ደግሞ ሚን ልእስራኤልያት ይህን እኛ ነው ማንንም አይደለም ም ምክንያቱም በቁርአን ላይ በሐዲስም ላይ ያ ነቢይ ነቢዩ አከሌ ነው ተብሎ አልተገለጸለም ታ አለ። ይህም በተመለከተ ነቢያችን ሰለላሁ ዐለይሂ ወሰለም ላ ትሰድቁ አህል ልኪታብ ወላ ትከዝቡሁም ብለዋል። እውነትም ውሸትም አትበሉ ብለውናል። እንዲህ አይነቱን አላህ ነው የሚያውቀው። ያ ነቢይ ስሙ ማን ነው? እኮ ማለት ይህ ሳጥኑን ለሱሌይማን አልነበርም። እንደ ሳጥኑ ላላላ አይደለም። ኦኬ። ስለዚህ ሌላ ነገር ምንም ነገር የለው፣ እንደ ምልክት ለንጉሱ እንደ ምልክት ነገር ነው የመጣው ማለት ነው። ሌላ አላማ ምንም ሌላ አላማ የለው፣ እኮ ህዝቦችን ሊያሳምን ዘንድ ወይም ደግሞ ንጉስ ለመሆኑ ካላ ዘንድ እንደተመረጠ ምልክት ያው እንደ ታምራዊ ነገር ማለት ነው

እሺ ቀጥታ አግኝቻለሁና እሺ ሱራህ አሳፋት ላይ አ 37 እና 112 ላይ ነበረ ያየሁት። ከዛ ደግሞ ሱራ ሳር ላይ 38 46 ላይ እሱ እሱ እኮ ነው እያነበብኩልህ የነበረው እስሐቅን እንደባረከው አላህ ሰነብ ሱራ ተሳፋት ላይ ያለው ነው ቅድም ስነግርህ የነበረው ወባረክና علیہ وعلى اسحاق

ሙሐመድ ሆይ በዚህ በመጽሐፍ ውስጥ አብርሃምን፣ ይስሓቅን፣ ያዕቁብን አውሳ ካለ በኋላ እነርሱ ከአላህ ዘንድ የተመረጡ ምርጦች እንደሆኑ ይገልጻቸዋል። ይሄን ነው ቁርአን ለዓለም ከመጣ እንዴት ነው በአላ ዘንድ የተመረጡ የሆኑት የሚለው ጥያቄ ይፈጥርብኛል። ምን አገናኘው ጥያቄ የተመረጡ ናቸው፣ ቁርአንም ለዓለም ነው። አው እኮ ለዓለም ነው የመጣው ግን እንዴት ለምሳሌ ኢሳ ወደ እስራኤል ሲላክ ለእነሱ ተመርጠው ብቻ ነበር የተላከው። አው ኢሳ ለእስራኤል ብቻ ነው የተላከው። አው ኢሳ ለእስራኤል ብቻ ከተላከ ቁርአን ደግሞ መሀመድን ለአለም ነው ይዘ የመጣው። እንደዛ ከሆነ እንዴት ነው የተመረጡ ሊሆኑ የሚችሉት ነው አላ ዘንድ ለአለም ከመጣ ማለት ነው። የተመረጡ እነማንን የተመረጡ እንዴት ሊሆኑ የሚችል ተመረጠ ነቢዩ ሙሐመድን ነው ወይስ ሰለላሁ ዐለይሂ ወሰለም ወይስ እና ኢሳቅ አይ እስራኤላውያን የተመረጡ ናቸው የሚል ነገር አላነበብክልኝም ስለ ኢሳቅ አሁን እነዚህ ነብያቶች እኮ ነው እያለ ያለው እነዚህ ነብያቶች የተመረጡ ናቸው እያለ አብርሃምን መርጦታል ኢሳቅን መርጦታል ያዕቆብን መርጦታል ያ ማለት ለነብይነት መርጧቸዋል ማለት ነው በሌላ ቦታ ላይ አላህ በሶረቱ ሐጅ ላይ ሲናገር አላሁ የስጠፊ ሚነል መላኢከቲ ሩሱለን ወሚነናስ ይላል። እኔ አምላካቸው አላህ ከመላእክትም ከሰዎችም መልእክተኛን እመርጣለሁ አለ። መመረጣቸው ለመልእክተኛነት እንጂ ሌላ አይደለም። መርጣቸዋል አላህ ሱብሓነሁ ወተዓላ መልእክተኛ ይሆኑ ዘንድ ነብይ ይሆኑ ዘንድ። በሌላ ቦታ ላይ ወየኽሉቁ ማየሻእ ወየኽታር ይላል የፈለኩትን እፈጥራለሁ የፈለኩትን እመርጣለሁ ይላል። ሱመ ጅተባሁ ረቡሁ ይላል ስለ አደም፣ ከዚያም አደምን መረጥኩት ይላል። ይህ መመረጣቸው ለነብይነት መታጨታቸውን ለመግለጽ እሺ አንድ ተጨማሪ ጥያቄ። ኢሳን ወደ እስራኤላውያን ነበር የላቀው አላ ማለት ነው። ኢሳን ወደ እስራኤላውያን የላቀው ከዛም፣ መሀመድን ደግሞ በአረብ በኩል የመጣው ለአለም ነው። በፊት እንዴት ኢሳን ወደ እስራኤላውያን ሊልክ ቻለ? አላ ብዬ ነው ጥያቄ የሚፈጥርብኝ። ግልጽ እኮ ነው፣ ለእስራኤል ህዝብ ላከው ለእስራኤል ህዝብ ነው ይላል። ስለ ለእስራኤል ህዝብ ብቻ መልአኩን ከተስማማን፣ መጽሐፍ ቅዱስም እንደዛ ይለናል። እኔ ያ ነገር ነበር ጥያቄ ፈጠረብኝ። እዛኛውም ላይ አትልም እኮ። አሁን ጥያቄው ምንድን ነው? ለእስራኤላውያን ብቻ እንዴት ሊላክ ይችላል? እነ ለዚያ ነው ለእስራኤላውያን ብቻ ከተላከ በዛ በኩል ስል እንደ አለም ጥያቄ ይፈጥርብናል። ለእስራኤላውያን ብቻ እንዴት ሊላክ ይችላል? የሚለው ማለት ነው።

አንድም ትውልድ የለም ነብይ ያለፈበት ቢሆን እንጂ ይላል። የትኛውም ትውልድ ላይ ነብይ ላካል ወለቀድ بعثنا في كل <سؤال> أمة رسولا ይላል በእርግጥም ወደ እያንዳንዱ ማህበረሰብ ነብይ ልክ ያለው ይላል። አየህ ሁሉም ህዝብ ነብይ ተልኮለታል። እዚህ ዒሳን ይልከውና እዛ ሌላ ቦታ ደግሞ ሌሎችን ነብያቶች አስነሳል። በአንድ ዘመን የተላኩ በርካታ ነብያቶች አሉ። ለምሳሌ አብርሃምን የሆነ ቦታ ልኮት ሎጥን ሌላ ቦታ ልኮት ነበር አይደለ? ይህን ታውቃለህ። ልክ እንደዚህ እንዲህ እያደረገ ይልካቸው ነበር። እስራኤል ላይ ያዕቆብ እያስተማረ፣ ግብፅ ላይ ደግሞ ዮሴፍ ተልኮ ነበር። አያችሁ በየሁሉም ዓለም አላህ ሱብሐነሁ ወተዓላ ነቢያትን ያስነሳል። በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ እርሳቸውን ብቻቸውን ለዓለም ላካቸው ለዓለም ላካቸው ወማ አርሰልናከ ኢላ ረሕመተን ልልዓለሚን አላ

በቁርአን ላይ ቁል ያ አዩሀ ናስ የኒ ረሱሉ ላህ ኢለይኩም ጀሚዓን ሙሐመድ ሆይ ለሰዎች እንዲበላቸው ሰዎች አጠቃላይ ለሁሉላችሁም የተላኩን የአላህ መልእክተኛ ና ይበላቸዋል። በሌላ ቦታ ላይ ብን ይላል ወማ አርሰልናከ ኢላ ካፈተን ሊናስ አጠቃላይ ለሰዎች ሁሉ የላኩ እያ ላይ እና እንትን ደግሞ ቁርአን ላይ ማለት ነው። ቁርአን ላይ ማለት ነው። አ ስለ አብርሃም ፈጣሪ አላ ለአብርሃም የተስፋ ቃል ገብቶለታል ልጅ እንደምንሰጠው ማለት ነው። እሺ አድሚኖች አድሚኖች አንድ ጊዜ አዳምጡኝ። አላህና እና መልእክተኛውን የሚሳደብ ማንኛውም ኮሜንት ካያችሁ ለሰከንድ እንዳይቆይ እሺ። ስራቸውን አዳምጧል። አላህ እኔን ቢሳደብ ማንኛውም ሰው ችግር የለውም። የት እንዳታደርጉት። አላህ እና መልእክተኛውን ሲሳደብ ካያችሁ ወዳ ወዳ አጥፎ ያን ኮሜንት ኮሜንት ላይ እየተሳደበ ነው። አላህ እንደዚህ ነው እያለ አንድ ክርስቲያን ዝም ብላቸው አዳ እና አንደኛ እሱን አድርጉ። ሁለተኛ ክርስቲያን ካለ ጥያቄ ያለው ካለ ግስት ላይ እነሱን አስቀድሟቸው እነሱን ቀድማቸው አስገቧል። ሌሎቻቸውን ሙስሊም ልጆች ክርስቲያን ካለ ግስት ላይ እሱን እንዲጠይቅ አስቀድሟቸው። እንግዳ አክባሪ ነው። እሺ ጥያቄ እንቀጥል። አዎ፣ ጥያቄ ለአብርሃም ቃል ገብቶለታል አይደል? ልጅን እንደሚሰጠው ምን እንደሚሰጠው ልጅ እንደሚሰጠው ማለት ነው። አዎ፣ ያን ያን ቃል ከገባለት ያን ቃል የገባው ለይስቅ ነው ወይስ ለእስማኤል ነው ነው የሚል ጥያቄ። ለሁለቱም ሁለቱንም ቃል ገብቶለታል አላህ ሱብሓነ ተዓላ

እሱ ከመወለዱ በፊት ግን በፈጣሪ እና በአብርሃም መካከል ቃል ኪዳን ነበረ። አላህ ሱብሐነሁ ወተዓላ ብስራትን የሰጠው በሁለቱም ልጆቹ ነው። ሁለቱንም ለሁለቱም ነው ነው። በሁለቱም በኩል ቃል ገብቶለታል። ሁለቱም ቅድም እንዳልኩህ፣ ከዛ በፊት ከዛ በፊት ግን ለአብርሃም ልጅ እንሰጣለሁ ብሎ ቃል ተገባለት። በኋላ አይደለም፣ አብርሃም ከአጋር ለመውለድ ሄደው አይደለም አይደለም፣ ሁለቱም ሚስቶቹ ናቸው። ኦኬ እንትን ማለት ምንም ዲፈረንስ የሌሉ ሚስት ባልና ነበሩ ማለት ነው። እሱ ነበር ጥያቄ ተመልሶልኝ፣ አመሰግናለሁ።

ብታብራራ ልኝ ደስ ይለኛል። ጀዛካላ እኔ ብጨርስ ወይስ ልጠብቅ? ጠራ የማንሆን ይሰማ ንሱ ይሰማል ይሰማል። ኢነሁ ለቀውሉ ረሱል ከሪም የሚለውን ቃል ብታብራራልኝ። ስ ዛላ እርሱ የክቡር መልእክተኛ ቃል ነው ይላል። መልእክተኛ ማለት ምን ማለት ነው? ያው በላቸው። መጀመሪያ መልእክተኛ ማለት

ከታማኙ መንፈስ አወረደው በአንተ ልብ ላይ እያለ ይገልጻል። ስለዚህ መካከለኛ ሆኖ ያወረደው ራሱ መልአኩ ገብርኤል የራሱ ቃል ሳይሆን ከአምላክ ከአላህ ለነቢዩ መሐመድ ሰለላሁ ዓለይሂ ወሰለም ያመጣው ነው። ለዚህ ነው መልእክተኛ በሚለው ቃል የተገለጸው እነ ለቆኑ ጅብሪል አለ የጅብሪል ንግግር አላለ፣ አያቸዋና ረሱል በሚል በባህሪው ገለጸ። ረሱል እስከተባለ ድረስ መልእክተኛ እስከተባለ ድረስ ሀ ቃሉን ተልኮ ያመጣ ነው ማለት ነው። እሱ እንጂ የቃሉ ባለቤት አይደለም የሚለውን ይገልጽልና።

በቃ ስለዚህ ሱራ ሰባ ስድስት

የት ነው ያላችሁት ገስት ላይ ያለ ወላሂ፣ አንድ ብሰው አይታየኝም። ሱራ ሰባ ስድስት አስራ ስድስት እና ምዕራፍ ሰባ ስድስት ከቁጥር አስራ ስድስት እና አስራ ሰባት ነው። ጥያቄ እሺ ጥያቄ ምንድነው? አይሰማም አይሰማን? ይሰማል አሁን አንብብልኝ። አዎ ሱራ 76 16 እና 17 ላይ ስለ ዝንጅብል ጠጅ ምናምን ያወራል። ጣጅ ጀነት ውስጥ አለ ወይ ምናምን ብሎ ስለሚጠይቁ ነው ክርስቲያኖች እንግዲህ ጠጅ ሲባል ጊዜ እነሱ እዚህ ምድር ላይ የሚለጉትን ጠጅ መስሏቸው ነው። እሁድ የቁብጠላ ስለጋ ስለጋ ሰማይና ምድሮ ሲዞርብኝ ነጋ ለፋንቱዬ፣ እንደዚያ መስላቸው ነው ቅዱሳኖችዬ። በቁርአንና በሀዲስ ላይ እንዲህ አይነት ነገር ሲያዩ ምድር ላይ ከሚለጉት ጋር አመሳስሉታል። ያ ማለት አይደለም። አላህ ስብሃነ ወተዓላ በጀነት ውስጥ የሚጠጡ የሚበሉ ማናቸውም ነገራቶች አሉ ብሎ ሲገልጽ ጊዜ ከምድር ጋር የሚገናኝ አይደለም የተጨመቀ ማለት ነው። እዛ ጠጅ ብሎ ገልጾታል። አማርኛው ሲጽፉ ጠጅ ብሎ ጽፈውት ነው። ነገር ግን እንደ ጭባቂ ብለ ውሰደው ከዝንጅብል የሆነ ሲባል ምድር ላይ የምናየው ዝንጅብልም አይደለም፣ አይደለም። ወእቱ ቢሂ ሙተሻቢሃን ለይስ መመሳሰል ብቻ ነው። ገብታል አይደለ? በጀነት ውስጥ ወተት አለ ሲባል ጊዜ፣ ማር አለ ሲባል ጊዜ ምድር ላይ እንደምናየው ማርና ወተት አይደለም። የምድር ማር ለምሳሌ የግዴታ ከንብ ነው የሚወጣው አይደለ? እዛ ከንብ አይደለም። እዚህ ደግሞ ልክ እንዲሁ ወተት አለ ሲባል ጊዜ በጀነት፣ እዚህ የግዴታ ከላም የሚወጣ ወተት ነው እኛ የምናውቀው፣ እዛ ላም የለም። ስለዚህ አሁንም እዚ ላይ የዝንጅብል መጠጥ ሲል ጊዜ ሰው ጨምቆ የሚጠጣ ከዚ አንፃር ነው የሚታየው። እና ጠጅ የሚለው የአማርኛውን ትርጓሜ ላይ ጠጅ አሉት ጠጅ የሚል ኖሮት አይደለም እዚያ ጋር። እሺ ለማንኛውም

አይን አይታው የማታውቀው ጆሮ ሰምታው የማታውቀው በሰዎች ልብ ላይ ውል ብሎ የማያውቅ ጸጋ ብሎ ተናግረዋል። ስለዚህ ከምድር ጋር በፍጹም የሚመሳሰል አይደለም ማለት ነው። እኔስ ተማልተልኛለሁ። ወደዛኩም ላካይር መርካ በሌላ ጥያቄዎች መታለው። ስሜ ማለት የቲክቶክ ስሜ አቢሲና ነው። እያቀ ካልኩኝ ታስገቡኛላቸው። ዬ እንሻላ መርሐባ እያ ያ ሰላም ያጀማ ኮፒሊንግ ካደረጉ። እሺ አሁን ገስት ላይ ያሉ ሰዎች ይታዩኛል፣ ግን ማስገባት ምናምን ይቀራል። አሁን እሱን አልችልም። ኮፒሊንግ ማድረግ እንዳታቋርጥም እስኪ ከፍት ድረስ ሰላድን